BYD E7 ይህ መኪና በኤሌክትሪክ መኪኖች ላይ ያለውን የሴዳን እጥረት ይቀርፋል ተብሏል። እንደምታውቁት ብዙዎቻችሁ የኤሌክትሪክ መኪኖች አብዛኞቹ ኮምፓክቶች ናቸው። ይህ መኪና ግን እንደ ቲዮታ ኮሮላ እና እንደ ሱዚኪ ዲዛይር በሴዳን መጥቷል። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምንሰነበታችሁ፣ እኔ ጆርናሊስት ጎሳ ነኝ። እንደተለመደው ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። በፍቅር ነው የምጠይቃችሁ። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። የዛሬው መኪና እጅግ የሚለይ መኪና ነው። በሴዳን ሆኖ ለታክሲ አገልግሎት ማለትም ለሜትር ታክሲ አገልግሎት ታስቦ የተሰራ አዲስ መኪና ነው። ቢዋይዲም ይህንን መኪና ለታክሲ አገልግሎት አስቦ በማስመረቁ ደስታ እንደተሰማው ለአድናቂዎቹ እየተናገረ ይገኛል። ስለዚህ መኪና ስፔሲፊኬሽን፣ እንዲሁም ስላሉት ፊውቸሮች፣ ስላሉት ሬንጅ፣ እንዲሁም የተለያዩ ነገሮችን ዛሬ የምነግራችሁ ይሆናል። እየተከበራችሁ የቻናሌ ቤተሰቦች አሁን የዚህን መኪና ሬንጅ ልንገራችሁ። መኪናው በተለያዩ ትሪም ሌብሎች እየቀረበ እንደመሆኑ ከ450 ኪሎ ሜትር እስከ 520 ኪሎ ሜትር ሬንጅ ያለው መኪና እንደሆነ ተሰምተዋል። እንደ የትሪም ሌብሉ የተለያዩ ፊቸሮች እና የተለያዩ ሬንጆች እንዲሁም ዋጋዎች አሉት። የቀረበበት ዋጋም እጅግ አፎርደብል እንዲሁም እርካሽ የሚባል ዋጋ እንደሆነ በሴዳን ደረጃ እርካሽ የሚባል ዋጋ እንዳለው እየተነገረ ነው የሚገኘው። በይበልጥ በኢትዮጵያ ውስጥ ላሉ የኤሌክትሪክ መኪና የሚፈልጉ እንዲሁም የሴዳን አፍቃሪዎች ይህ መኪና በርካሽ ደረጃ በቅርቡ ወደ ኢትዮጵያ ይመጣል ተብሎ ይታሰባል። ምንም እንዳትጠራጠሩ፣ ኢትዮጵያ የመግባቱ ነገር ጥርጥር የለውም። ምክንያቱም አብዛኞቹ የቢዋይዲ ምርቶች ወደ ኢትዮጵያ ገብተዋል ማለት ነው። ውድ ውድ የሆኑት ናቸው እንጂ እርካሽ የሚባሉት የቢዋይዲ ምርቶች ከመቅጽበት ነው ወደ ኢትዮጵያ የሚገቡት። ሁላችሁም እንደምታውቁት ደግሞ ቢዋይዲ ሌላኛው የኢትዮጵያ ምርጫ ሆኗል። አሁን ላይ የኢትዮጵያውያን ምርጫ የነበረው መኪና እንደምታስታውሱት ቶዮታ ነበረ። አሁን ግን ከቶዮታ ኦሬዲ በኤሌክትሪክ መኪና ዘርፍ ፈርቀዳጅ የሆነው ቢዋይዲ ሙሉ ለሙሉ በሚባል ሁኔታ አብዛኛው ሰው እየገዛ የሚገኘው የቢዋይዲን ምርት ነው። ስለዚህ ይሄኛው መኪና በቅርቡ ወደ ኢትዮጵያ ይገባል፣ እንዳትጠራጠሩ። ዋጋውን ስትሰሙ ደግሞ ሁላችሁም እንደምትቋምጡ ምንም ጥርጥር የለኝም። መኪናውን ትኩር ብላችሁ ካያችሁት ከፊት ለፊቱ የሳቅ ምልክት ያለበት መኪና ነው። እስኪ ተመልከቱት። ፈገግ ያለ ሰው ምልክት አለበት። ምክንያቱም መኪናው ለታክሲነት በፈገግታ ስራ የምትሰሩበት መኪና ስለሆነ መብራቶቹ፣ ቴልላይቶቹ፣ ሄድላይቶቹ እጅግ የሚያማምሩና በተለየ ቅርጽ የመጣ መኪና ነው። የጎንና የኋላ ገጽታውም እጅግ ያምራል። ልክ እንደ ዳክዬ ጅራት አይነት ምስል አለው ከበስተኋላ አሁን ስለ መኪናው ዳይሜንሽን ማለትም ርዝመት፣ ቁመት፣ ስፋቱን ልንገራችሁ የመኪና ርዝመቱ 4780 ሚሊሜትር ሲሆን ስፋቱ ደግሞ 1900 ሚሊሜትር ነው። ቁመቱ 1515 ሚሜ ሲሆን ከሌሎቹ ሴዳን መኪኖች ጋር ፍጹም የሚቀራረብ ዳይሜንሽን ያለው መኪና ነው። ዊልቤዙን ስንመለከት 2820 ሚሜ ነው። ዊልቤዝ ማለት ግራ እንዳይገባችሁ ከጎማ ጎማ ያለውን ርዝመት ለመግለጽ ነው። አሁን ደግሞ ስለ መኪናው ጉልበት ቶርክ፣ እንዲሁም ኤችፒ ልንገራችሁ። የመኪና ሆርስ ፓወሩ በአጠቃላይ ኤችፒው 134 ሆርስ ፓወር ሲሆን መቶ ኪሎዋት አካባቢ ነው። ይህም 100 ኪሎዋት ማለት 134 ኤችፒ ተመሳሳይ ልኬቶች ናቸው። ቶርኩን ስንመለከት 180 ኒውተን ሜትር ሲሆን የተገጠመለት ባትሪ ብሌድ ባትሪ ነው። ቢዋይዲ በሚታወቅበት ሌተስት የሚባለው ቴክኖሎጂ የባትሪ ፓኩ እንደየ ድሪም ለውጦች ያሉት ሲሆን ከ45 ኪሎዋት አወር እስከ 57.6 ኪሎዋት አወር አካባቢ ልዩነቶች አሉት ማለት ነው። ይህ መኪና ከፍተኛ የሚባለው ሬንጅ 550 ኪሎ ሜትር በአንድ ጊዜ ቻርጅ ሲሆን በአጠቃላይ በ40 ደቂቃ ውስጥ ሾርት ቻርጅ አድርጋችሁት ፉል ማድረግ ትችላላችሁ ማለት ነው። ከፍተኛው ወይም ቶፕ ስፒዱ 150 ኪሎ ሜትር ፐር አወር ነው። እንደምትመለከቱት መኪናው በጣም ጸዴ የሚባል ሲሆን በፊቸር እና በስክሪን ደረጃ ያለውን ስነግራችሁ 15.6 ኢንች ማዕከላዊ መቆጣጠሪያ ስክሪን ተገጥሞለታል። እንዲሁም 5 ኢንች እንደ ዳሽቦርድ ሆና የምታገለግል ስክሪን አለችው ማለት ነው። በይበልጥም ለሜትር ታክሲ እንዲሁም ለታክሲ አገልግሎት አመቺ ተደርጎ የተሰራ መኪና ነው። አሁን እንደነገርኳችሁ የዚህ መኪና ኤችፒ ወይም ሆርስ ፓወሩ 134 HP እንደሆነ ነግሬያችኋለሁ። ነገር ግን ኢትዮጵያ ውስጥ ከሚገኙት ከዚህ መኪና ዋጋ ጋር ተስማሚ የሚባሉ የBYD የራሱ መኪኖች ኢትዮጵያ ውስጥ በጣም በውድ የሚሸጡ መኪኖች። ለምሳሌ ከቢዋይዲ ሴግል ጋር ላወዳድርላችሁ። ቢዋይዲ ሴግል ኢትዮጵያ ውስጥ አሁን ላይ 2 ሚሊዮን 700 ሺ ነው ቀንሶ በሚለው ማለት ነው የተሸጠ የሚገኘው። ስለዚህ የመኪና እንግዲህ ሆርስ ፓወሩ 74 ኤችፒ ነው። ስለዚህ ዋጋቸው ግን እጅግ ተቀራራቢ ነው። መጨረሻ ላይ ዋጋቸውን ነግራቸዋለሁ። የዚህ መኪና ኤችፒው 134 ኤችፒ ሲሆን የቢዋይዲ ሴግል ሆርስ ፓወሩ ደግሞ 74 ነው። ከፍተኛ ከእጥፍ በላይ በሆነ መልኩ ነው ልዩ ነታቸው ማለት ነው። የሁለቱ ኪሎዋት አወር ማለትም የባትሪ ልዩነቶችም አሉ። ዋጋው ግን እጅግ ተቀራራቢ ነው። ምናልባት መኪናው ኢትዮጵያ ውስጥ ሲገባ የነ ቢዋይዲን እና ተመሳሳይ መኪኖችን ዋጋ በጣም ሊያራክሰው እንደሚችል እየተገመተ ይገኛል ማለት ነው የሚፈጠረውን ነገር ባናቅም የተከበራችሁ የቻናሌ ቤተሰቦች እስኪ ከቢዋይዲ ሴግል ጋር ስፔሲፊኬሽኑን አሁን ከነገርኳችሁ ስፔሲፊኬሽን አንጻር የተወሰነ ላነጻጽረላችሁና ዋጋውን ስነግራችሁ ደግሞ እናንተው የምትፈርዱ ነው የሚሆነው። ቢዋይዲ ሴጉል በአጠቃላይ እንግዲህ አሁን ላይ ያለው የባትሪ ካፓሲቲ ከ30 እስከ 38 ኪሎዋት ሃወር ነው፣ በአጠቃላይ ማለት ነው። የዚህ መኪና ኪሎዋት ሀወር ደግሞ በጣም ከፍተኛ የሚባል ነው። እንደነገርኳችሁ በአጠቃላይ ከ48 ኪሎዋት አወር እስከ 576 ኪሎዋት አወር አማራጭ አለው ማለት ነው። ይህም ከፍተኛ ልዩነቶች እንዲኖራቸው አድርገዋል። ሆርስ ፓወሩ 75 ነው፣ የእሱ 134 አካባቢ ነው። ልዩነቱ ከእጥፍ በላይ ነው። የሬንጅ ልዩነቶች አሉ። ኢሰበኑ በአጠቃላይ ከ450 እስከ 550 ሬንጅ ሲኖረው ቢዋይዲ ሴጉል ደግሞ 305 ኪሎ ሜትር እስከ 405 ኪሎ ሜትር ሬንጅ እንዳለው ሁላችንም የምናውቀው ነው። ስለዚህ ከፍተኛ ልዩነት አለው። ሌላው ቶፕ ስፒዱ የዚህ አዲሱ ኢሰበን የተባለው መኪና በአጠቃላይ ቶፕ ስፒዱ 150 ኪሎ ሜትር ፐር አወር ሲሆን ቢዋይዲ ሴጉል ደግሞ 130 ኪሎ ሜትር ፐር አወር ነው። ልዩነቱ በጣም ሰፊ ነው። ርዝመት፣ ቁመትና ስፋት ደግሞ ጭራሽ አይገናኙ ማለት ነው ምናልባት የሚገናኙት ማመናቸው ነው። በቁመታቸው ተመሳሳይ ናቸው። ቁመታቸው ተመሳሳይ ነው። ስፋቱ የዚህኛው የኢሰበኑ በአጠቃላይ 1900 አካባቢ ነው። ቁመቱም 400 ምናምን ነው። የቢዋይዲ ሴግል እንደምታውቁ 3780 ሚሊ ሜትር ነው። ስለዚህ ልዩነታቸው በቁመት እኩል አንድ አይነት ቢሆኑም በርዝመትና በስፋት ግን አዲሱ መኪና ይበልጠዋል ማለት ነው። ስለዚህ ልዩነታቸው በዚህ ደረጃ ነው። አሁኑ ዋጋቸውን ልንገራችሁ ይህ መኪና ቤዝ ሞዴሉ ማለትም 450 ኪሎ ሜትር የሚጓዘው ይህ አዲስ መኪና ለሽያጭ የቀረበበት ዋጋ 14000 የአሜሪካን ዶላር ነው። የቢዋይዲን ደግሞ እንደምታውቁት እስከ 12000 የአሜሪካን ዶላር ነው። በቃ የመጨረሻ የሚባለው ማለት ነው። ቢዋይዲ ሴግል 405 ኪሎ ሜትር የሚሄደው ማለት ነው 11000 ከምናምን ነው እየተጠራ የሚገኘው በአጠቃላይ